አሰላሙ አሌይኩም ወራህመቱላሀ ወበረካቱ፣ ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት እንዴት ናችሁ? ሁላችሁንም እንዴት ስቃት አቆጣጠራችሁ? ሰላም ሰላም ብያለሁ፣ ሰላማችሁ ብዝትበለ ማለት ነው። ዛሬ እንግዲህ በአዲስ ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ይህ ቪዲዮ ከ እስከ መጨረሻው እንዲትከታተሉ በአክብሮ ተጠይቃለሁ ማለት ነው። በሌላችሁበት ሰላም ጤና ፍቅር ለአገራችን ተመኝቻለሁ ማለት ነው። ውድና የተከበራችሁ ቤተሰቦች እንግዲህ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የደውል ምልክቱን ማጥቆራችሁን እንዳትረሱ ማለት ነው። ምክንያቱም ወቅታችሁና የጠበቁና አዳዲስ ቪዲዮ ሳደር ስልክላችሁ የመጀመሪያ እርሶ ጋር እንዲደርስ ይረዳውታል ማለት ነው። ስለዚህ ይህን ማድረጋችሁን ፈጽሞ እንዳትረሱ ማለት ነው። ነባሮችና የቆያችሁ ደግሞ ላይክ፣ ሼር እያደረጋችሁ እንድትባረ እንድታበረታቱ በአክብሮ ትጠይቃለሁ ማለት ነው።

በጣም ለእኔ ትልቅ ጥቅም አለው ማለት ነው። ስለዚህ ለእኔ ብርታት፣ ነገም ሌላ የተሻለ ነገር እንዲሰራላቸው ያበረታታኛል ወይም ያነሳሳኛን ማለት ነው። ስለዚህ ይህን ማድረጋችሁ ፈጽሞ እንዳትረሱ ውድና የተከበራችሁ የሀገሬ ልጆች እናንተ መልካሞች ናቸው። ስለዚህ ይህ ማድረግ የተሻ ናቸው፣ የዜግነት ኃላፊነታችሁን ትወጣላችሁ ብዬ ባለሙሉ ተስፋ ነኝ ማለት ነው። ስለዚህ ይሄን ፈጽሞ እንዳትረሱ ለማለት ያክል ወዳለሁ ማለት ነው። ስለዚህ ወደ ዋና ወታጥቢ ወይም ወደ መጣሁበት ቪዲዮ የምገባ ይሆናል ማለት ነው ዛሬ እንግዲህ እጅላችሁ እንደመጣወት ማለት ነው። ተወዳጁ እና የአፍላ ፍቅርን ነው ማለት ነው። የአፍላ ፍቅር እንግዲህ በጣም ብዙ ጊዜ የቆየ ከዓመት በላይ የቆየ አንድ መቶ አርባ ሰባት ላይ ደርሰናል ማለት ነው። በዚ ጊዜ ግን በጣም ደስ የሚል ጨዋታ እና ቁብ ነገር የምናዝንበት ወይም በትምህርት ቤት ላይ የምናሳልፈውን ላይፍ ምን ማድረግ ምን ላይ መጀመር እንዳለብን፣ ምን ላይ ስማቆም እንዳለብን የምንዳስስበት ልጆቻችንን ሆነ ታናናሽ እህቶቻችንን የምንቀጣበት በዚ መስበር እንዴት ነው ይሄ ሲያስኬድ ነው ብለን የምንገመገምበት ራሳችን ሰዎቻችን የምናይበት ነው ማለት ነው አፍላፍ ቅር ላይፍ ስኩል ማለት ነው ስለዚህ እሱን ይዤላችሁ የመጣሁት ስለዚህ እናንተ ደግሞ ሀሳብ አስተያየት ካላችሁ በድራማው ላይ በኔ አቀራረብ በንግግር የሰው ልጅ አይደለም በንግግር የመካከል ልሳሳት እችላለሁ ስለዚህ እባካችሁ ላችኋለሁ የተሳሳትኩትን ነገር እናንተ ሙሉ አድምጣችሁ እንድታረሙኝ ስለአክብ በአክብሮት አሳስባለሁ ማለት ነው ስለዚህ ዛሬ እንግዲህ ወደ ቪዲዮ እገባለሁ ማለት ነው ዛሬ ቪዲዮ ይዤላችሁ የመ የመጣሁት እንግዲህ ክፍል አርባ አንድ መቶ አርባ ሰባት ነው ማለት ነው። ባለፈው ሳምንት እንደምናስታውሰው እንግዲህ ቹቻ ና ቀስቴ ምግብ ቤት ሄደው ያው ቦቼ እንደነገረው 150 ብር ነው ያንድ በርገር ዋጋ ብሎ ቢሄድም ግን ቀስቴ ያጋጠመው ነገር ሌላ ታሪክ ነበረ። እሱ ምንድነው ካላችሁኝ፣ ቦቼ ያው የመጣለትን ቢል ለቀስቴ 1500 ነበረ። የ500 ብር ይዞ ሄዶ ልጁ ምን ይክፈል የሚለውን ነበረ። ስለዚህ ለቦቼ ደውሎ በቀስቴ እንድረስል ይለዋን። ቀስቴ ጋር ሲመጣ እንግዲህ ሽንት ቤት ነበረ። ቻግን ወዳጄ፣ ወይም ፍቅሬ ምን ሆነ ፉንቃ እያለች ነበረ ስትጨነቅ። ተጠያቂ ያልበላውን ነገር ሌላ ዛሬ አዲስ ምግብ ስለበላ ነው ቀስቲ እንደዛ አይነት ደረጃ ላይ የደረሰው ብላ ስታስብ፣ እያላበው ነበር። ስለዚህ እያላበው ቢሆንም እውነቱን ነገር ሊነግራት ግን ተገዶ ነበረ። ቹቻዬ፣ እኔ ያመጣሁት ብር አይበቃኝም የሚላት ነበረ ማለት ነው። ስለዚህ ቦቼ እንግዲህ አንድ ነገር መደራደሪያ ሂሳብ እንዲከፍልለት ያደርገዋል ማለት ነው። እሱም ምንድነው ለቀስቴ ስንተኛ ክፍል እንድተማስከስ እንድተማረ ሊደራደረው ነበረ። ስለዚህ ቀስቴ ምንም ማለት እንደሌለበት ምንም ማድረግ የማይችልበት ቦታ ላይ ስለደረሰ የተማረው ትምህርት እስከ ሁለት እንደሆነ ሁለተኛ ክፍል ላይ እንዳቋረጠ ይነግረዋል ማለት ነው። ስለዚህ ይህም በነገራችን ላይ መረዳት ያለብን መማር ምን ያክል ጥቅም እንዳለው እና አለመማር ደግሞ ምን ያክል ጉዳት እንዳለው የምናይበት ነው። ስለዚህ ቦቼ ያን ታዲያ በኋላ ትንሽ አስፈትፍቶ ትንሽ አስቅጥቁቶ ማለት ነው ቦቼ ብሩ ተከፍሏል። እሱም ማንከፈለው ካላችሁኝ፣ እንግዲህ ደውላ ስትነግረኝ ለያሬድ ደውዬ የሆነውን ነገር ሁሉ ነግሬው እሱ ሂሳቡን ከፍሏል እኔ ነበረ ይሄን ያደረኩት ይላል። እሱም በንደት ሊመታው ሲልችችን እንትን ትላለች። መንገድም ተገናኝቶ እንግዲህ የሆነውን ነገር ሁሉ ከሚኪ ጋ ና ከንትና ጋ ሆኖ ነግረን ጉራ ብቻ ነው። ይሄ እኮ ከውቀት ነጻ ነው። እስከ ሁለተኛ ክፍል ቤት ተማሩ ብሎ ጓደኞቹ ፊል ሊሳለቅበት ቢሞክርም እሱ ግን እመታለሁ ብሎ ሱፉም ተበደሩ እንደመጣና ተከራይቶ እንደነበረ ብሎ ሲያዋጋም እነሱ ግን ምንም ማለት አይደለም ብለው ነገር ግን ከያሬ ጋ እንደዚህ ልክ ምትጋባ ከሆነ የሚሆነውን ነገር የሚሆነውን ነገር ከባድ ነው የሚሆነው። ያሬድ የልጥቅ ልጅ ነው። ወይም በሄሊኮፕተር ቢያበራት በሄሊኮፕተር ታበራታለህ። ስለዚህ አንተ ምንም ነገር ውጭ ሳይወጣ ፍልፈኛሞችን እንዴት ማዝናናት እንዳለብን አታውቅም ይለዋል። ስለዚህ እሱም ሊስቲ ያለውን ነገር አስረዱኝ ብሎ ቢነግራቸው ስለዚህ ሁለት ዘፋኞች አሉ ለጩጫ ዘፈን እንዲዘፍሉልህ መናገር ነው ይለዋል። ማለት ነው እሱ መሽ ብሎ ዘፈነ እንዲዘፍኑላት ለጆጃ የያዘሶታል ማለት ነው። ቀስቴ ና ቀስቴ ሳይላቸው ስለዚህ ሚኪ ና አቡሻ ማለት ነው ሄደው ለጆጃ ይዘፍኑላታል። ዘፈኑን እንግዲህ በጣም ደስ የሚል መኩሪያ አንተ ሀንተ መጽናኛ ና በጣም ብሎ እየፍቅር ነበረ። ስለዚህ ጆቻዬ ያው የተለመደው ለቤዛ ላንቺ ነው የመጣው ብላ ብትነግራትም እሷ ግን ለዛሬው ግን የኔ አይመስለኝም ብላ ስትነግራትም ለማንም ሊሆን አይችልም ዛሬ ዘፈኑ የመጣው ለቹቻ እንደሆነ ቹቻ ደግሞ እንድታዳምጣቸው እና ደግሞ የመልስ መልክት እንድሰጣቸው ያዟታ ማለት ነው። እሷም እሺ ብላ እንግዲህ ታዳምጣለች። ስታዳምጥ ግን ቹቻዬ በጣም ከፍቷት ስለነበረ ታለቅሳለች ማለት ነው። ቹቻዬ እያለቀሰች እንግዲህ አንድ ሙዚቃ እንድጋብዘው ለቀስቴ ቢያዟትም እሷ ግን በዚህ ላይ እንዳለች ምንም ነገር ማድረግ እንደማችል እና ምንም ነገር መጋብዝ እንደማችል ታሳስባቸዋለች ማለት ነው ያንንም ሴቶች አንድ በራሳቸው ምርጫ አንድ ሙዚቃ እንደሚጋብሱት ቃል ገብላት ላይ ይሄዳሉ ማለት ነው። ስለዚህ ለቡቺ እንግዲህ የሆነውን ነገር ማለት ለአቡሽና ለሚኬ የሆነውን ነገር ሁሉ ይነግራቸዋል። ሄደ እንዲዘፍንላት ብለው ያሳስቡታል። እሱም እሺ ብሎ እየተለማመሩ እንግዲህ ያው ዘፈኑን ለቀስ ሊያደርሱለት ነው ማለት ነው። ስለዚህ እነሱ ከትምህርት ውጭ ሊገናኙ ስለማይችሉ ያን ያደርጋ ማለት ነው። እሷም እሺ ብላ ወይም እሺ ብሎ ማለት ነው። ያን ይላሉ ማለት ነው። ስለዚህ ቤዝቲ ደሞ እንግዲህ ከባወጓት መሰረት ሄዳ እንግዲህ ጸጋን፣ እባክሽ እህቴ፣ አባቴ እኔ በልጅነቴ ነው ያጣሁት። አባቴ እኔ ላይ አተርፍ ሲል ነው እሱ የሞተው። ስለዚህ እባክሽ ጸጋ፣ አሁን እናቴን ደሞ ካሳጣሽኝ፣ እናቴን ደሞ ልታሰጭኝ እምችይው አንቺ እና አንቺ ብቻ ነሽ። ስለዚህ እኔ ሞትብሻለሁ፣ እባክሽ አሸንፈሽኛል። የፈለግሽውን ነገር ላደርግልሽ እኔ ዝግጁ ነኝ። ስለዚህ ጩሂም አተሸንፈሽን፣ አሸንፈኛል፣ የጸጋ የምትይም ከሆነ ችግር የለብኝም፣ አሸንፋኛል ያለ የጸጋ ብዬ ለሁሉም ሰው ለወራለች፣ ዝግጅት ላይ ግን አደባባይም ላይ ከሆነች ቢሆን ግን እባክሽ ትናንትና አሁን ቪዲዮ ለእናቴ አታሳይብኝ ብላ ትለምናታለች። እሷም እሷ ጋር ቪዲዮ እንደሌላ እና ምንም ነገር እንደ ፎቶ እንዳላነሳቻቸው እንዳልተከተላቻቸው ትነግራቸዋለች ማለት ነው። ያሬድም እንደዛው ተመሳሳይ ሄዶ እባክሽ እንደዚህ እንደዚህ እንደዚህ ቪዲዮአችንን አትፊ ወይም ጸግ ቤዛም ማስፈራራትሽን አቆሚ። እሷም እነሷም ሁለታቸውም እንዳበላችሁና ምንም ነገር እኔ ጋር ፎቶ ወይም ቪዲዮ እንደሌለ ብላ አሳስባ ጥብቃ ተነግረዋለች። እሷም እንግዲህ ያው እንዳለ ብታውቅም ገና ብዙ ነገር እንደምታሰቃያት ያት በውስጧ እያሰበች ሄርሜላ ፌርሜላ ባዘዘቻትና በክፈለች አልክ ደግሞ አቡሻን ሄዳ ቦቼን ሄዳ ሁለተኛ ጀሪ አጠገብ ለድርሽ እንዳትል ትለዋለች ማለት ነው። እሱም ከእሷ ጋር መጣላት እንደማይፈልግና ከስራው ማጣትን ስለማይፈልግ ሄዱ ያለችውን ሁሉ የተገብርላታ ማለት ነው። ማንደፍሮ መጥቶ ለጀሪ ይሄን ለምን እንዳላት ምን ለምን የምትሰጠ የማጣራስ ፍ ያዘዘችኝ አስናቀች ናት ወይም ጸጋ ናት። ጸጋ ደግሞ ሄርሞኒላ ክፍላት ነው። ምንም ላደርግ አልችልም። ስለዚህ ያደረግኩት ነገር ሁሉ ቢኖር ለስራ ያሰል ነው ይላታ። አማዘ ማድረግ አልነበረብህም ብሎ እንግዲህ ጓደኛ ማንደፍሮ ይነግረዋል ማለት ነው። ግን ሁለቱንም ስትል ያ ሁለቱም እንዳያፈቅሩ ግን ፈጽሙ ሁለቱ ሊያፈቅሩኝ አይችሉም ይለዋል ማለት ነው። እሱም እሺ ብሎ እንግዲህ ይሄዳል ማለት ነው። በዛ ላይ የሆነ አስተመር ደግሞ ግን እንዳይቀርባት ቢለውም እሱ ግን ልትርቀኝ አልቻለችም በዚህም በዚህም እየሳመችኝ እንዴት ልተዋት ይለዋል ማለት ነው። እሱም እሺ እና ተናዶ ጥሎት ይሄዳል ማለት ነው። ቹቻ እንግዲህ በጣም አስገራሚ ነገር። ቹቻን ጸጋ አውቃታለች። ጸጋ እንግዲህ ስላ በንትን ቀንሽን ጠብቂ ብላ አስቀምጣላታለች። በጣም ነው የደበራት ማለት ነው። ስለዚህ ቹቻን ምን ልታረጋት ትችላለች ጸጋ?